አቤት ውበት አቤት ውበት ዛሬ ደግሞ ፍቅርና አብርሽ ተገናኙ ማለት ነው። ድራማው እንደቀጠለ ነው ትላላችሁ ቤተሰብ? የምር ይሻላል እንደዚህ መናነቅ በትዳራችሁ ውስጥ መናነቅ በዚህ ልክ ከመጣ ይሻላል አብርሽ ማለት ነው እና ወደ ድሮ ፍቅረኛ ከፍቅር ጋር ቢቀጥሉ ነው ደስተኛ መሆኖ ማለት ነው። አሁን ላይ ማለት ነው እግዚአብሔርን ትላንትና ያደረገችው ሩታ ድርጊት በጣም የሚያስጠላው ነገር ነው እና ሁለቱም እሺ አርብሽ እንኳን በቃ አጥፍቻለሁ ብሎ ቁጭ ብለዋል፣ እና ጭራሽ ቤት ድረስ ማታ አታውቂው ወንድ ማመጣቷን እኔ በጣም አናዶኛል ማለት ነው። እና አርብሽና ፍቅር ወደፊት ነው የምላችሁ። የምር የፈለጋችሁ ልትሉ ትችላላችሁ ማለት ነው። እና የሮታ ወዳጆች፣ እኔም በጣም ሮታ ወዳታለሁ፣ ግን አልጠላቱም። ያደረገችው ድርጊት ያናደደኝ ትላንትና ማለት ነው። እና በምሳሌ አርብሽ አሁን በምሳሌ ሌላ ሴት አልጋቤት ቢያመጣ እሷም አልጋቤት ታመጣለች እንዴ? ኢሊ በል በዚህ ልክ። በኋላም ካላስከበረች እሱም ያው ከዚህ በፊት ብዙ ጥፋት አጥፍተዋል። ጥፋቱን አውቋል፣ እሱም ራሱ ማለት ነው። እና ሩታ ትላንትና ያደረገችው ድርጊት ጥሩ ነው ብዬ አላምን። ምክንያቱም ካልፈለገችው በዚህ ልክ መፈታታል ጥሩ ነው ብዬ አላምነው ማለት ነው። እንኳን መለያየት ከፈለጉ በስነስርዓት ቢለያዩ ጥሩ ነው። እንደዚህ ተደርጎ ማለያየት ጥሩ ነው ብዬ አላምነውም። እና ሩታ በጣም ትልቅ ጥፋት ነው ያጠፋችው። ይሄ ልጅ ወንድ ነው፣ ወንድ ስለሆነ የፈለገን ነገር ማድረግ ይችላል። አንቺም ደግሞ እሱ ስላጠፋ አንቺም ይሄን ነገር ማድረግ የለብሽም። ወንድ እስከ ቤት ድረስ ማመታት አርብሽ ልጅ ወንድ እኮ ነው ሴት ልጅ እንደዛ ካደረገችው በጣም ከባድ ነው። የምሬ ነው የምላችሁ። ወንድ ልጅ እኮ ወንድ ነው፣ ሴት ቤት ድረስ ካመጣ ወንድ ልጅ ላይ ያምራል፣ ግን ከሴት ልጅ አያምርም። ግን ፍቅርና አሪፍ ወደፊት አንድ ላይ ብትቀጥሉ ደስ ይለኛል። የምሬ ነው የምላችሁ። ወዳቸው ምጣላቸው ማለት ነው እና ህይወት ይቀጥላል። ሩቷም ደግሞ ከይሳቅ ጋር ትቀጥላለች ማለት ነው። የእሷ ምኞት እሷ ናት የምታውቀው ማለት ነው እና በዚህ እርስ በእርስ እንደዚህ እየተናቃቀ ማለት እርስ በእርስ እንደዚህ መናናቅ ከመጣ በጣም ከባድ ነው፣ ለራሳችሁ ህይወት ማለት ነው። እና ህይወት ይቀጥላል። ሮታም የራሷን ህይወት ይቀጥል፣ አብርሽም ደግሞ ከፍቅር ጋር ይመለስ። ይስረው ነው የምለው። ድራማም ከሆነ ችግር የለውም ይስሩ። በጣም ነው የሚደብሩ። ትላንትና የተደረገ በሮታ ቤት የተለቀቀ ቪዲዮ እኔ በጣም አናዱኛል፣ እና ምንም ማድረግ አይቻልም። አብርሽና ፍቅር ወደፊት ነው ምለው የምር ነው ምላችሁ። ደግፋችኋለሁ፣ አሁን ማለት ነው ከአሁን በኋላ እኔ ፍቅርና አብርሽን ደግፋችኋለሁ። ምክንያቱ ይደብራል፣ ሩታ እያደረገችው ያለው ማለት ነው ለእሱ ያለ ክብር እየወረደ ነው አሁን ላይ ማለት ነው፣ እና በጣም ይደብራል። ሩታ ወደ ራስሽ ብትመለሽ መልካም ነው። አንደኛ ነገር ለባልሽ ክብር ይኖርሽ። አንቺ ትላንትና የታወቅሽ ወንድ በዚህ ልክ እሱን ዝቅ ማድረግ የለብሽም። ስለዚህ እሱ ወንድ ልጅ ነው፣ የፈለገ ነገር ቢያደርግ ማለት ነው እና ከእሱ ያምራል። ከአንቺ አእምርም ከሴት ልጅ አእምርም ክብርሽን ብታስጠብቂ ጥሩ ነው ብያምናለሁ። አንቺ ክብርሽን ስታስጠብቅ ወንድ ልጅም ያክብርሽ ማለት ነው። በዚህ ልክ ራስሽን ዝቅ እያደረሽ እንደዚህ ስታደርግ ደስ አይሉም። ስለዚህ አብርሽና ፍቅር ወደፊት ነው ብሎ አሁንም ነገ ዛሬም ማለት ነው እና እንደው ፍቅርና አብርሽ አንድ ላይ ቢቀጥሉ ቢቀጥሉን ይደስለኝ የምር ህይወታችሁን አንድ ቢያደርጉ ደስ ይለኛል። በቃ ሮታ ከእሱ ጋር መኖር ወይም መቀጠል ማትፈልግ ከሆነ ከነሱ ህይወት ብትወጣላት ደስ ይለኛል ብያ አምናለሁ። በቃ ውጭ ከአብርሽ ህይወት ውጪ የምሬ ነው የምልሽ። እና በጣም የተናደርኩ ትላንትና ማለት ነው የተለቀቀ የቪዲዮ በጣም የተናደርኩ ለአብርሽ ያለሽን ክብር አልችላለሁ ማለት ነው ትላንትና በተለቀቀ ቪዲዮ ላይ ማለት ነው። እና ፍቅርና አርብሽ ወደፊት አሁንም ዛሬ ማለት ነው አሁን ካሁን በኋላ አርብሽና ፍቅር ነው የምደግፈው ማለት ነው። አይደለም በድርጊቷ በጣም የጠለዋት ጥሩ አልሰራችው የፈለገ ነገር ቢሆን ማለት በቃ ልጁ እኮ ስራውም አቁሟል። በቃ የተመለሽ ስንት ነገር ተብሎ እንደ ውሻ የተባረ ለምድ ነው የሚመለሱ ወንድ ልጅ እኮ ነው እንዴ! ወንድ ልጅ ማፍት ደግሞ መጠበቅ አለብሽ። ለባርሽ ግብር ከሌለሽም በቃ ከእሱ ሕይወት መውጣት ይሻልሻል ብዬ አምናለሁ ወደፊት